ዛሬ ማሳያችሁ ይሄ የሚያምር ጅምር ነው። የጅምሩን እንደምታዩት መጀመሪያ ላይ መስራት ያለብንን አይታችኋለች ጋር አምስትም ስድስትም ሰባት ዙርም እንሰራና እንደዚህ ጅምር ገላው እንጀምራለን ማለት ነው። ያሁን እየበዛ ይሄዳል። በጣም ነው የሚያምረው። የምር አሰራሩን እዩት። ቪዲዮን እስከ መጨረሻ በላይ ቪዲዮ ይለቀቁታለ እሱ ላይ ካያችሁት እርግጠኛ ነኝ የተሰሩት አላችሁ። በጣም ቀላል ነው፣ ግን ያው አንድ እስከምናየው ነው። ካየኑ በኋላ መስራት አያቅተንም እላችኋለሁ። እንግዲህ አሁን ወደ ስራው ልሂድ። አሁን እዚ ጋ እያበዛው ነኝ ያለው ገብቷቸዋል። እና በዛና ከዛም በኋላ እያሳነስን እንሄዳለን። ሁለት ሁለት ነው የምንሰራው፣ አንዱ ሰንሰለት ውስጥ እንደምታዩት ነው። እንግዲህ ለቪዲዮ ጥራት ሶሪ ብያለሁ፣ ያው ካሜራማን መቅረጽ አይችልም። ለዛ ነው መሰለኝ፣ አላውቅም፣ አይታየም። እንግዲህ ካሜራማ ነው ራሱ ስልኩ ነው። ሌላ ማን ይመጣ ነው ታቃላችሁ። እዛ ሁለት እንሰራለን መጨረሻ ላይም እንደዛ ነው። ሰንሰለትም እንሰራለን። ሰንሰለቱስ የሰራ ነው። ዳርና ዳሮቹ ላይም ላይ ሁለት ከየንሳ ስንሰራለን አለን። አሁን እዚጋ እዩት፣ ጅምሩ ነው። እና በጣም ነው ደስ የሚለው፣ እየበዛ ነው የሚሄደው። አቦ እንትኑ መስመሩ እየበዛ ሲሄድ፣ አበቦቹም እየበዙ ይሄዳሉ ማለት ነው ሁ የፈቀቻ አያይዘው ይዘው ገብቷቸዋል። እዚህ ጋር ኪሮሹን ታስገቡና በስር ነው የምታስገቡት። መጀመሪያ ላይ ኪሮሹን ከዛ በፊት ለፊት ትጠልፋላችሁ ልክ እንደዚህ። ከጠለፍን በኋላ እናጣለን። ከዛ ሰንሰለት እንሰራለን። ያው ትንሽ ያስቸግራል፣ ግን እስከ ትለምዱት ነው እዚ ጋር አንድ ሰንሰለት ከሰራሁ በኋላ ወደ ኋላ ነው ነው ያሁን ይሁ ኪሮሹን በፍለፊት ከዛ በ በፍለፊት ልክ ሰንሰለት ውስጥ እንደዚህ አስገብቼ እያያችሁ ነው። ከዛ በኋላ ነው ጠልፎ ክሩም ማለት ነው። አሁን እዚህ ጋር ያ አበባውን ይቆራንተን ይባላል። እያጠበብኩት ነው ያለሁት። እኔ ኪሮሹን እንዴት እንደምጠልፍ ካያችሁ በጣም ዋናው ኪሮሽ መጥለፍ መቻላችሁ ነው። ከምን በላይ ሌላ ምንም አቅት መስራት ዲዛይን ቀላል ነው። ዳር ላይ ቅድም ሲሄድ የሰራው ሰንሰለት በመልሽ ይወጣሉ ይ አሁን በፊት ለፊት ልክ እንደዚህ መለስና ምን አደርጋለሁ ብዙም አይታይም እንግዲህ ጥራቱ ለጥራቱ በጣም ሶሪ በላይቭ የሰራሁት ቪዲዮ አለ በጣም ረዥም እዛ ታገኙታላችሁ አሁንም መልሼ ከዛ ከፊት ለፊትም ከዚህም ወደ ፊት ለፊትም ስመጣ ስር ነው ማያይዘው አባየ የመጀመሪያ ይሰራ ነው ላይ እሱ ላይ ነው ማያይዘው ለክ ዙሩ ሲገጥም ደግሞ ምን እናደርጋለን ማለት ነው? ሁለተኛው ዝርጋ እንሰራለን ማለት ነው። አሁን ዙሬን እንገጥም ያለው እንዴት እንደምሰራ ይሄ አሁን አንድ፣ ሁለት፣ ሶስት፣ አራት፣ አምስት ካለፈን በኋላ ይሄ ማለት ነው። ከዛ አምስት ሰንሰለትም ሶስትም መስራት ይቻላል። ከዛ መልሼ እዛው ላይ ነው የምሰራው። አሁንም አንድ አሁንም መልሼ እዛው ነው የምሰራው ሶስት ማለት ነው። ሰንሰለት የሰራሁበት ቦታ ሶስት ሰራዋኝ። እችን አበባ ቀድሜ የቆረጥኳትን አበባ አሁን እየሰራሁት ነው። አሁንም ከጎኑ ነው ሄድና አንድ ሰንሰለት ውስጥ ሶስት እሰራለሁ። ቀጣይም እንደዛው ሶስት እሰራለሁ። አራትም መስራት ትችላላቸው። አምስትም እንደናንተ ፍላጎት ነው። ያም አሁን ሰንሰለት እሰራለሁ እዚህ ጋር አሁን ከሰራ በኋላ ማለት ነው። ያው ሰራውኝ እኔ አሁን ጨርሻ ላሆን ምላረግ ነው። ይህ ሰንሰለት እየሰራው ነው። ልክ እንደዚህ ወደኋላ ተመልሱና ሰንሰለት የሰራችሁ ቦታ ላይ ትጠልፋላችሁ። አንድ አሁንም እዛው መልሳ አጠገቡ ሁለተኛው ሰንሰለት ላይ ሁለት ትሰራላችሁ። አሁን እያበዛን ያለ ነው ማለት ነው። ቅድሜስ ሶስትም ሶስት አደለ፣ አራት አራት ነው። አራት አራት ነው የሚሰራው መጀመሪያ ሲጀምሩ ትንሾቹን በሶስት ጀምሮ ከዛ ሶስት እና አራት ሲሆኑ አበባው አራት ማድረግ ትችላላችሁ። ከትንሽ ወጭም ከዛ ወደ ትልቅ አይደለም ይሄዳ እየበዛ ሲሄድ እናንተም እየጨመራችሁ ትሄዳላችሁ ማለት ነው። ዙሪያውን ገጥማለን፣ ቺ ሜዳ የተሰራው ሜዳ እስከሚያልቅ ድረስ ልክ እንደዚያ እንትን ነው ምሰራ እንዳሳያችሁ። እና በሌላ ቪዲዮ እስከምንገናኝ ደግሞ መልካም ኑላ ተመኘ ሁላችሁ ጣም ወዳችኋለሁ፣ አከብራችኋለሁ ለምትሰጡኝ አስተያየት ክበሩልኝ ውድ